ወደ 47 የሚጠጉ የመንግስት ዩኒቨርሲቲዎች እያንዳንዳቸው በየዓመቱ በሺዎቹ የሚቆጠሩ ተማሪዎቻቸውን ያስመርቃሉ። ከእነዚህ ተቋማት የሚወጡ ተማሪዎችም ብዙሀኑ በስራ ፍለጋ ሲሰማሩ፣ ስራ ፈጣሪ የሚሆኑት ግን ውስን መሆናቸውን የትምህርት ሚኒስቴር መረጃ ያሳያል። ይህንን የመቀለበስ ትልም የያዘው ዩኒቨርሲቲዎች ማበልጸጊያ ማዕከልም በተለያዩ ከፍተኛ የትምህርት ተቋማት እየተተገበረ ያለ ቢሆንም ከሚጠበቀው አንጻር ግን አፈጻጸሙ አነስተኛ ሆኖ የቀጠለ ነው እንደ ትምህርት ሚኒስቴር ግምገማ ማበልፀ ማለት ሀሳቦች መጀመሪያ በምርምር እና በላብራቶሪ ውስጥ ሀሳቦች ይፈልቃሉ፣ በምርምር ይረጋገጣሉ። ይሄ የተረጋገጠው ደግሞ ወደ ምርትና ገበያ ለመቀየር ማበልፀጊያ ውስጥ ገብተው ይቆያሉ። ያ ሀሳቡን ያፈለቀ ሰው የገበያ ክህሎት፣ ኢንተርፕሪነርሺፕ ክህሎት፣ የተለያየ ክህሎት ይሰጣል። ይሄ ማበልፀጊያ ማለት ልክ እንደ እንቁላል እንደምታቀፍ ማለት ሀሳብ ስላለ ሰው ወዲያው ሮጦ ገበያ አይገባም። ና ሀሳብ በልጽጎ ወደ ምርትና ቴክኖሎጂ ግለሰብ ወደ ማህበረሰብ እንደርስ። ዩኒቨርሲቲዎች ከዚህ ቀደም በዚህ ረገድ የሚያደርጉት ነገር ውስንነት አለው። ይህንን በመቅረፍ የምርምሮችን ተግባራዊነት ያሳድጋል የተባለለት የዩኒቨርሲቲዎች የማበልፀጊያ ማዕከላት ጥምረት ዛሬ ተቋቁመዋል። ጥምረቱ ከፍተኛ የትምህርት ተቋማቱ የምርምር ስራዎችን መነሻ ላደረጉት ማህበረሰብ ተጠቃሚነት እንዲያውሉት የሚያግዝ በዘርፉ ፈተና የነበረው የፋይናንስ ችግርም በግሉ ዘርፍ ትብብር መፍትሄ እንዲያገኝ የሚያግዝ ነው። በአሁኑ ጊዜ መምህራኖቻችን በብዛት ተመራማሪዎች ናቸው፣ አስተማሪዎች ናቸው። ያ ኬሎት የተሟላ አይደለም። ስለዚህ ከግል ሴክተሩ ጋር አብሮ መስራት ይፈልጋል ያንን። ስለዚህ ውስን ሰው ኃይል አለ። ዩኒቨርሲቲዎች በተናጠለን ሲያደርጉ አቅም ያንሳቸዋል። የመሳሪያ አቅም፣ ቅድም ያልኩት የባህልና ኬሎት አቅም። ስለዚህ ይሄ ጥምረቱ ምንድን ነው ያችን ውስን ሀብት፣ የፋሲሊቲ፣ የሰው ኃይል፣ የባህል እነዚህ ነገሮችን አንድ ላይ አድርገው ሀብቱን በመቆጥብ መንገድ በዲጂታል ቴክኖሎጂ ፕላትፎርም ፈጥረው አብሮ የመስራት ጉዳይ ነው። ሌላኛው የበርካቶቹ ጥያቄ የነበረው የተደራሽነት ጉዳይ ስለመሆኑ ሲነሳ ይህም ምርምሮችን ከተግባር ወደ ማህደር የሚያወርድ መሆኑን የውይይት ተሳታፊዎቹ ነግረውናል። በጥምረቱ ማዕከልነት መሰረት የጥናቱ ባለቤቶች የትም የሆኑ ከየት አሁን ወደ መሬት እንዲወርድ የሚያስችል ድል በተቋማቱ ትስስር የመፍትሄው መንገድ ሆኖ እየመጣ ነው። ለምሳሌ አዳማ ዩኒቨርሲቲ ላይ የፈጠራ ሀሳብ ያለው ልጅ ፈጠራ ሀሳቡን እየሰራ ከዛ ወደ ተወለደበት ወይንም ደግሞ ወደ ሀገር ቤት ይመለሳል፣ ወይንም ደግሞ ተመርቆ ሊወጣ ይችላል። በዚህ ሁኔታ ያሰበው የፈጠራ ሀሳብ ሊቀርብበት ይችላል። አሁን ግን ይሄ ጥምረት ያንን የሚያስተካክል አንዱ መንገድ ሊሆን ይችላል ማለት ነው። ምክንያቱም ሪሶርስን ወይንም ደግሞ ሀብትን በጋራ ከሼር ከማድረግ አንጻር እንዲሁም ደግሞ እውቀትን የማማከር አገልግሎትን እነዚህ የተለያዩ አይነት አቅሞችን ዩኒቨርሲቲዎች እርስ በርስ የሚተጋግዙበት ሁኔታ ይፈጠራል። ከዚህ በፊት የማበልጸጊያ ማዕከላት የነበራቸው የተናጠላ አካሄድ ምንም እንኳን የየራሱ ውጤት ቢኖረውም ኢትዮጵያ ከምትፈልገው የእድገት ጉዞ አንጻር ግን የተናበበ አይደለም። ይህንን ተወዳዳሪ በማድረግ አሻጋሪ የምርምር ስራዎችንና የስታርታፖችን ሰፊ ምህዳር መፍጠር በመንግስት ተገቢው ትኩረት እንደተሰጠው ጥምረቱ አንዱ ምሳሌ ነው። ከፍተኛ የሆነ ወጣት ያለበት ሀገር እንደነዚህ ያሉ እውቀት መር የሆኑ የቴክኖሎጂ ስራዎችን የምርምር ስራዎችን ጠንክረው በመስራት አገርን ወደ ላቀ ደረጃ ሊያመጡ የሚችሉበትን እድል ይፈጥራል። ስለዚህ ለዚህ ደግሞ መሰረተ ልማት አንዱ ነው። የሰው ኃይል እውቀቱ ሁለተኛው ነው። ሌላው ደግሞ የገቨርንመንት ሊደርሺፕ ሮል ደግሞ ሌላኛው ነው። ስለዚህ እነዚህ ሲቀናጁ ከፍተኛ የሆነ አገራዊ ትርጉም ያለው እውቀት መር የሆነ ስራን ለመከወን እድል ይፈጥራል ማለት ነው። ስራንም ከመፍጠር አንጻር በምርምርና በቴክኖሎጂ የተደገፉ ፕሮዳክቶችን ከማውጣት አንጻር የሚኖረው ትርጉም ከፍተኛ ነው። ጥምረቱ በተግባራዊነት ከመንግስት ከፍተኛ ትምህርት ተቋማት በተጨማሪ የግሉን ዘርፍ ተቋማትም እንደሚያካትት ተመላክቷል።